ሄዱ ብያቸው ነው ያወረዱት። ልብ በሉ፣ አሁንም ተጽዕኖ አድርጋ በኔ እያሳበበ ነው። እኔ ተጽዕኖ አላደረኩም። የራሳቸው ፍላጎትና መብት ነው። የኛ እናንተ አያገባችሁ ነበር ቤቱን አሸጣ ምናምን፣ ስሟን አጠፋ። ይህንም ቪዲዮ የሰራን ያለነው ሶሻል ሚዲያ ላይ ስለወጣ ነው እንጂ ቪዲዮ መውጣት የነበረበት ነገር አይደለም። እኛም የበኩላችንን እንደ ሚዲያችን ለማውራት ስለፈለግን ነው እና ይሄ ቪዲዮ እንዳያችሁት ልጆቹ እንግዲህ ቁመው ነው ፊት ለፊት። አንተን ማየት አንፈልግም፣ አንተ ጋር መሄድ አንፈልግም። ትሄጃለሽ ብላ ታላቅ ወንዶም ታናሿን እየጠየቀቻት ነበርና፣ ቤቱ ደግሞ እንደ ሰማችሁት የዳግምና ትመስለኛለችና በዘጠና ሰባት ነው ይሄ ቤት በስሟ የሆነው የተዘዋወረው ይመስለኛልና አንተ በዘጠና ሰባት ነበረ። የዳጊ እናት ናት እንግዲህ፣ ይህንን ውርስ ለዳጊ የሰጠቻት የቤቱን ውርስ ማለት ነው። ቤቢያውን ይሄን መጠየቅ አልነበረበትም። ምክንያቱም ምንም እንኳን ቤቱ ተሽጦ ብሩ ሊያስፈልገው ይችል ይሆናል ግን፣ ያን ያክል ከልጆቹ በላይ አንገብጋቢ ጉዳይ ገጥሞት እሱ የኪስ ብራቶ አይደለም ይሄንን ቤት ይሸጥ ያለውና ይሄ አጸያፊ ጉዳይ ነው ብዬ ነው ማስበው። ምክንያቱም እሷ ልጆቹን እያሳደገች እስከሆነ ድረስ ልጆቿ ከእሷ ጋር እስከሆኑ ድረስ በዛ ላይ ደግሞ ንብረትነቱ ራሱ የእናቷ ነው የእናቷ ውርስ ነውና ከዚህ በፈቃደኝነት ባይካፈልስ ፍርድ ቤት ባይዘው ይሄን ጉዳይ፣ ምናልባት እልህ ሊሆን ይችላል። ግን ሌላች ትርፍ መኪና ሊኖራቸው ይችላል። ቢያንስ በመኪና ቢቀየርለት ልጆቹ እንዲያድጉ ተብሎ እንዴት ቢያንስ በብር እንኳን ተቀይሮ ቢሰጠው ምን አለበት? ይሄ እጅግ በጣም ነውር ነው። በጣም አይደረግም። በእውነት ይሄ ካንድ ማለትኛ እንደዚሁ ዝም ብለን ከምናስበው ከአንድ ትልቅ ሰው ይሄ አይጠበቅም። ከአንድ አባት አይጠበቅም በጭራሽ። ቢያንስ እኮ ለፍታ ነው የሆነ የአባትነትንም የእናትነትንም ድርሻ ይዛ ነው ከዚህ በኋላ ልጆቹን ፋይት አድርጋ የምታሳድገው አይደለ። እነሱ ካልታረቁ ቢያንስ የዛ ክፍያ እንኳን አይከፍሉም። ምንም ነገር አይከፍሉም ግን በያንስል እንደዛ እንኳን አስቦ ቢተወው ምን አለበት? በዛ ላይ እሱ ያወጣው እንኳን የሱ የሱ የራሱ የሆነ ገንዘብ እንኳን ቢሆን እሺ እናቷ የሰጠቻትን ውርስ እንዴት እንዴት ተብሎ በሕግ መንገድ እኮ ድርሻ ሊኖረው ይችል ይሆናል። ያው ሀብትሽ ሀብቴ ተብሎ ምናምን በሚለው ልጆቹን ማሰብ ነበረበት ይሄ ሰው። እሱ ብቻውን ስለሆነ የሆነች ቤት ውስጥ ተከራይቶ መኖር ይችላል። እነዚህ ልጆች ግን የት እንዴት? በቃ ቢያንስ አቅም ስላላት ቤተሰቦቹ አቅም ስላላቸው ዳጊ የሆነ ነገር ክብር ማድረግ ትችል ይሆናል። ይሄ ሰው ግን ሌላ ምን የሚል ላት ሴት ብትሆን በዚህ ልክ ነበረ የሚጨካከኑት? አላቅም ቤት ይሸጥ እንዴት ይባላል? በጣም ነውር ነው ነውር፣ እጅግ በጣም ነውር ነው። ቢያንስ በሆነ ነገር ተገምቶ ራሱ በባለሙያዎች ብሩ ተቀይሮ ይሰጠኝ ሚባል ይሆናል እንጂ በየት ድረስ አንኳኩቶ ሂዶ ልጆቹን እንኳን ስሙ አጫውተው ለመምጣት መጓጓት ሲኖርበት ጭራሽ ኢንተርቪው ላይ እኮ ያን ሴፉ ላይ የቀረበ ጊዜ ልጆችን አላገኘሁም ነው ያለው። ያ በሌላ በሌላ ምክንያት ሊሆን ይችላል። እነሱም የሚሰሙት ነገር ህጻናት ስለሆኑ እሱን እንዳያገኙት አስገድዷቸው ይሆናል። የሰሙት ነገር ያው ልጆቹም ስለሆኑ ማለት ነው ግን አሁን ላይ ጭራሽ እንደዛ ማድረግ አሁን በቃ ጭራሽ እሱ ከራሱ ጋር ሆኖ ጥሩ አስተሳሰብ ላይ ያለ አይመስለኝም። እንደዚህ አይነት ነገር ሲገጥመን ጭራሽ አእምሮአችንን ወደሚረብሽ ከሌለ ወደ ሌላ ሀገር ከመሄድ ይልቅ እሱ አሁን ወደ አሜሪካ ሂጄ ምናምን ያለው ፌክ ነው። አርቲፊሻል የሆኑ ነገሮችን በማየት አእምሮ ማደስ አይቻልም። የእውነት እኛ ኢትዮጵያ ኖች የሚያምርብን ባለን ሃይማኖት የእኛ በሆነው ሃይማኖት ሙስሊም ሆንን ክርስቲያን ሆንን ዋቴቨር ብቻ ባለን ነገር ወደ ሃይማኖታችን መሄድ ነው ማስተካከል የሚሻለው እንጂ የሚያብረቀርቁ ነገሮችን በማየት ለጊዜው ነው። ይሄ አሁን ይሄ ዶፓሚን የምንለው ነገር በራሱ እኛ አእምሯችን ላይ ጠዋት ገና ስንነሳ ደስ የሚለን በጀመርነው ነገር አደለ? ልክ ቲክቶክ ምናምን እያየን ከሆነ የተደሰት ነው ይሄ አርቲፊሻል ነው። አርቲፊሻል ስለሆነ ልክ ከቲክቶክ ስንወጣ ኢቨን ሳንቲማችን አልቆ ከስልካችን ላይ የሆነ ነገር ስንወጣ በጣም ሌላ ደስ የማይል ድባቴ ውስጥ ነው የምንገባው። ግን የእለት ስራችንን ሰርተን በትክክለኛ መንገድ ለፍተን ፋይት አድርገን ወይ መጽሐፍ አንብበን ወይ ደግሞ ስራ የምንሰራ ከሆነ ስራችንን ሰርተን ስንመጣ የምንተኛው እንቅልፍ ራሱ በጣም በቃ ደስ የሚል ነው። በቃ ምንም ከማን ከየትኛውም ስሜት ጋር ፋይት አናደገም በቃ ቤተክርስቲያናችን ጋር ሄደን ጸሎት አድርገን በትክክለኛ መንገድ ስንል የምናገኘው ደስታ አርቲፊሻል አይደለም። ቲክታክ ላይ ኦር የሆነ እንደዚህ የሆነ ሚዲያ ላይ ለትንሽ ጊዜ ካልሆነ ለረጅም ሰዓት ያን ጊዜ የምናሳልፍ ከሆነ እጅግ በጣም ትልቅ ድባቴ ውስጥ ነው የምንገባው። ሁሉም ነገር ሰዓት ሊኖረው ይገባል። ቲክቶክ ማየት፣ የሆነን ነገር ማየት በጣም ከመጠን በላይ ከሆነ እሱ ራሱ ትልቅ ጭንቀት ነው። ይሄ ደግሞ ሰው ያጣው ልጆቹንና ለረዥም ጊዜ አብሯት የነበራትን ሚስቱን ያጣው ይሄ ደግሞ ትልቅ ጭንቀት ነው። ከዚህ በኋላ የሆነ የሚያብረቀርቁ ነገሮች ላይ በመሄድ ጣፋጭ በመብላት የምናገኘው ደስታ እጅግ በጣም ፌክ የሆነ ደስታ ነው። ትክክለኛውን ደስታ ማግኘት ከፈለግን ለሕይወታችን የሆነ የሚያስቀጥል ነገር መሆን አለበት፣ ወይ ማንበብ አለብን፣ ወይ የሆነ ስራችንም በትክክል መስራት አለብን። ስራችንን በትክክል ለመስራት ደግሞ ጥሩ የሆነ የአእምሮ እርጋታ ሊያስ ያስፈልገናል። ስለዚ በእውነት እኛ የሚያምርብን እንደ ኢትዮጵያ ምንም ያብረቀረቁ ነገሮች ለእኛ አርቲፊሻል ናቸው። ያ ጥሩ አይደለም። ደግሞ አሜሪካን ሄደው እንዴት አረፈ ያኔ የምኮ የተማት ልጅ አሜሪካን ነው የምትኖረው ብሎ። አብዛኛዎቹ ደግሞ የራሳቸውን ድምጽ እያሰሙ ነው ያሉት። ከዛ አንጻር ሊሆንም ላይሆንም ይችላል። አይናችን ባላየው ነገር እኛ መፍረድ አንችልም። ና አሁንም ይሄ ቪዲዮ የወጣበት መንገድ እነሱ ቁጭ ብሎ ሲያስረዱም ደግሞ ሌላ ነገር ይዞ ነው የሚመጣው። ና እሱም ቢረጋጋ ጥሩ ነው ብዬ አስባለሁ ኔ እሱ በጣም መረጋጋት አለበት። በጣም አሁንም ከራሱ ጋር አይደለም ያለው። ወይ ስህተት ሰርቷል፣ ወይ ደግሞ ስህተት ተሰርቶበታል። የሆነ ቦታ ልክ ያልሆነ ነገር ስላለ መረጋጋት አለበት ብዬ ነው የማስበው። በዚህ ልክ ልጆቹን ማስጠነቅ፣ በዚህ ልክ ልጆቹ ፊት ቆመ መጋፈጥ፣ ማውራት ያለባቸው አይመስለኝም። አሁን መረጋጋት አለባቸው። የዳጊናት ቆማ እዝጌርም እኮ ይጠይቀል ስትል ነበር። እሱ ትክክል ካልሆነ አዎ፣ እዝጌር ይጠይቀዋል። እንግዲህ መንጋ ስህተት እንዳለ ከባድ ነው። ልጆቹ በዚህ ሰዓት እሱን ማየት አልፈለጉም ማለት እኮ እነዚህ ልጆች በጣም የተሰማቸው ነገር የሰሙት ነገር አለ። የእናቴን ስም አጥፍተህ እያለች ነውና ከአእምሯም ጠፋ አይደለም አባትዬው ነገር ይቅርታ ጠይቆ ከቤተሰቦቹ ጋር ተቀላቅሎ ቢመለስም እልህ ነው እና ከልጆቹ ጋር መሆኑን ሲናገር ነበረ። የሚስቴን እግር አጥቤ በእርግዝና ወቅት እንደዚህ ተከወስጄ ምናምን፣ ይሄ ጀብድ አይደለም በፍጹም ይሄ ያን የሚያው ብለን ነበረ። የሆነ ጥሩ ቦታ መሄድ መስሎኝ ነበረ እኔ ራሴ በዚህ እንደ ሚዲያ እንደ ኒሻን ሚዲያ ጥሩ ቦታ መሄድ መስሎኝ ነበረ። ትዳሩ ይሄ ጀብድ አይደለም፣ ሚዲያ ላይ ወጥቶ መነገርም ያለበት አይደለም፣ ሰብአዊነትም አይደለም። በቃ ይሄ ግዴታ ነው የህሊና ግዴታ ነው። ከዚህ ሁሉ ሴት መርጠሀት እስካገባሀት ድረስ የእሷን በእርግዝና ወቅት የእሷን እግር

ምንም ሴንስ የሚሰጥ ነገር አለም እንኳን ወርዶ እግር አጥበዋል። ይሄ ምንም ማለት አይደለም። በእርግዝና ወቅት እሷን ይዞ ሆስፒታል መሄድ ስራ አይደለም። ይሄ ስራ አይደለም። ኖርማል ደስ እያለን የምናደርገው ነገር ለራሳችን ስንል ያንን ሰው ከሕይወታችን ካጣን የሆነ ነገር ስለሚጎልብን ደስ እያለን የምናደርገው ነገር ነው። ጀብድ አይደለም። በእርግጥ እንደዚያ የማያደርጉ ወንዶች ስላሉ እንደዚህ ማደርግ አይነት ሰው ነበርኩኝ ብሎ በበቃ ማለት የመጥፎ ባል አይደለሁም ለማለት ሊሆን ይችላል። ግዴታን እየተወጣው ነበረ ደስ እያለኝ ነው ማድርገው። ያንን ለማለት ፈልጎም ሊሆን ይችላል። እሱን እርግጠኛ አይደለንም። ግን በተቻላቸው አቅም ለልጆቻቸው ጥሩ አስተሳሰብ እንዲኖራቸው በጣም ሚዲያ ላይ እኮ የምናውቃቸው ሰዎች አሉ ደስ የሚሉ አሁን እነ ገነት ከዚህ በፊት አስራ አራት አመት በፊት ተለያይተው ነበረ አሁን ላይ የታረቁት በዛ ጊዜ ውስጥ የነበራቸው ነገር ስለ አባታቸው ክፋት ተናግራ ምናምን ልጆቻቸው ከአባታቸው ጋር ያላቸውን ነገር እንዲርቅ አልፈለገችም። አብረው ይጫወታሉ ይደሰታሉ። ኢቨን እሱ ያገባትን ሚስት ሄዳ ቆንጆ ነሽ ብላ እስከምታዋወቅ ድረስ ደርሳለች። ለልጆች ሲባል ምንም ይከፈላል። ማለት ምንም ይከፈላል ስላችሁ ከዛ ባል ጋር ጥሩ ባልሆነ ነገር ስሜት ውስጥ እንኖር፣ ጥሩ ነገር ሳይፈጠር አብረን እንኖር ሳይሆን እነሱ የአባትና የልጅ የእናትና የልጅ ስሜታቸው ፍቅራቸው የሚቋረጥ ወይ ደግሞ በሌላ ሰው የሚተካ ስላልሆነ ለእነሱ ያንን ፍቅር እንዲያገኙ መፍቀድ ግዴታ ነው። ልጆቹ አባታቸውን አግኝተው መደሰት አለባቸው። ምንም እናት ጠንካራ ልትሆን ትችላለች፣ ምንም ጎበዝ ልትሆን ትችላለች። ጥሩ ትምህርት ቤት ልታስተምራቸው፣ ጥሩ ምግብ ልታበላቸው ትችላለች። ግን የአንዱን ቦታ አንዱ መተካት አይችልም። በዛ ሰው ካልሆነና የእነሱ ፊት እንዲህ አይነት ነገር ባይወራ እጅግ በጣም ጥሩ ነው ብዬ አስባለሁ። መሆኑም ያለበት እንደዛ ነው እንላለን። እንግዲህ እንደ ኒሻን ሚዲያ ያለን ሀሳብ ይሄ ነው። እናንተም ሀሳብ ካላችሁ ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። ይሄ ቤተሰብ ደግሞ ጥሩ ነገር እንዲገጥመው አሁንም ምኞታችን ነው። ሳምንቱ የአማሪቷ ባይሆን መልካም ሳምንት ቸር ሳንበትልን ቻው።